ሌላ ቀጣይ ጥያቄያችን ማቴዎስ 18 18 ላይ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ይላል እና ምን ለማለት ነው? ማቴዎስ ወንጌል ምዕራፍ 16 ላይ 16 ላይ ይህ ስልጣን በአንድ ሰው እጅ ታያለህ። በአንድ ሰው እጅ ላይ ነው። ጴጥሮስ ጴጥሮስ እኔ ማኔ ሲል አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። ከዛ በኋላ እየሱስ ስሞን ጴጥሮስ መልሶ አንተ ክርስቶስ የእግዚአብሔር ልጅን አለ ይ ማቴዎስ 16 ነው። ኢየሱስም መልሶ እንዲያለው የሆና ስሞኖ በሰማት ያለው አባት እንጂ ስጋና ደሜን አልገለጠልም። ና ጥሩ ነው። ኢየሱስ እሱ ክርስቶስ መሆኑ ማወቅ ሬቬሌሽን ነው፣ መገለጥ ነው። በእውቀት አይገኝም፣ በስነ መለኮት አይገኝም፣ በትምህርት አይገኝም። በአብ የሚገኝ እውቀት ነው። ቁጥር 18 እኔም ምልሃለው አንተ ጴጥሮስ ነ ጴጥሮስ ማለት ድንጋይ አንተ ጴጥሮስ ነ አንተ ብሎ በወንድ ጾታ የጠራው እሱ ነው ተናጋሪው። አንተ ጴጥሮስ፣ በዚች አለት ላይ ደግሞ ይለዋል ቀጥሎ፣ በሴት ጾታ የጠራት ያ። ሁልጊዜ ለአረፍተ ነገር ለንግግር የሴት ጾታ ነው የምትጠቀመው፣ እና ሴንቴንስ ስሰራ ሁልጊዜ ፌሚኒን ነው አንቀጹ። ስለዚህ ምንድነው? በዚች አለት ላይ ማለት ጴጥሮስ የተናገራት ንግግር አለች። በዚች አለት ላይ ያችን ንግግርን ያችን ዶክትሪን ኢየሱስ አለት ነው ያላት። አንተ ጴጥሮስ ነህ፣ ዛት ሜስት ተናጋሪው ሰውዬ ድንጋይ ነህ። ግን በዚች ምንድን ነው ያለው? እቺ የተባለችው ተባለችው ኢየሱስ መልሶ እንዲህ አለ ዮናሊስ ማን ነው ጴጥሮስ? መልሶ አንተ ክርስቶስ የህያው እግዚአብሔር ልጅ ነህ። አንተ ክርስቶስ የህያው እግዚአብሔር ልጅ ባጭሩ ክርስቶስ የህያው የእግዚአብሔር ልጅ የምትል ነገር ነው የተናገረው ጴጥሮስ። አሁን በዚህች አለት ላይ ምን ክርስቶስ የእግዚአብሔር ልጅ በምትል ትምህርት ላይ ዶክትሪን ላይ ቤተ ክርስቲያን ይሰራሉ። አንተ ጴጥሮስ፣ ይቺ ግን ፔትራ ነች። ፔትሮስ ድንጋይ ነው። ፔትራ አለት ነው። ንጣፍ፣ ትልቅ ትልቅ ቋጥኝ፣ ትልቅ እዛ ላይ የምትሰራው ቤት አይፈርስም። እና አንተ ፔትሮስ ነ እነዚህ ድንጋዮች ተጠራረቡ፣ ድንጋዮች ነገር ግን በዚች አሁን የተናገርካት ቃል አለች፣ በእሷ ላይ ይቺ ቃል ይቺ ቃል ፔትራ ነች ፔትራ ማለት ትልቅ አለት፣ ጴጥሮስ ማለት ድንጋይ። በዚች አለት ላይ ምክንያቱም ይሄን ያነሳው ካቶሊክ የቤተ ክርስቲያን መሰረት ጴጥሮስ ነው ብላ ስለምታወራ፣ ማለት አንተ ድንጋይነ ወይም ጴጥሮስነ በዚች አለት ላይ ያለውን እነሱ የሚረዱት እንዴት አድርገው ነው? አንተ ጴጥሮስነ በአንተ ላይ ወይም አንተ ድንጋይነ በአንተ ላይ ይሰራለው አይነት ነገር። ነገር ግን ተናጋሪውና የተናገራት ንግግር ይለያያል። ተናጋሪው አንተ ጴጥሮስ ነህ፣ ድንጋይ ነህ። በዚች ደግሞ ከአፉ የተናገራት ቃል አለች፣ ዶክትሪን ነች፣ አስተምሮ ነች። ያቺ አስተምሮ አለት ነች። ምን የምትል ነች? ክርስቶስ የእግዚአብሔር ልጅ። ምክንያቱም መጽሐፍ ቅዱስ ምን ይላል? መሰረቱ ሌላ አይደለም፣ ሌላ መሰረት እንዳትመሰረቱ ተጠንቀቁ። መሰረቱ ማን ነው ይለናል? ክርስቶስ ነው ይላል። ለዚህ ክርስቶስ የእግዚአብሔር እግዚአብሔር ልጅ የሚል ትምህርት ላይ ዶክትሪን ላይ የእግዚአብሔር ቤተክርስቲያን ተመሰረተች ማለት ነው። ቀጥሎ ምን አለው ጌታ? እኔ እምልሃለሁ የመንግስት ሰማይ መክፈቻዎችን እሰጠሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ። አሁን እዚህ ቦታ ላይ ለአንድ ሐዋርያ የተሰጠ ስልጣን። ስለዚህ እንደ ሐዋርያ ሐዋርያው ስልጣን አለው። ዛሬ ግን ፓስተሩ ይሄ ስልጣን የለውም። ወንጌላዊ ይሄ ስልጣን የለውም። እኔ ሬቨረንዱ ምንድን የምትሏቸው ሲኒየሮቹ፣ ጁኒየሮቹ በሙሉ በግል ደረጃ ይሄ ስልጣን የላቸው ሐዋርያዊ ስልጣን ሲሆን ምዕራፍ 18 ጋር ስደርሱ ግን ይሄ ስልጣን በአንድ ግለሰብ እጅ ላይ ይቀመጥ። የማቴዎስ ማነው 16ን ትርጉም ካቶሊኮቹ በማቴዎስ 16 ላይ ባለው ቁመና ዘግተውታል። በቃ ጴጥሮስ ጋር ብቻ ነው ያ ስልጣን የነበረው። ከዚያ ጴጥሮስ ሲሞት ለተከታዩ ቢሾፕ ወይም ጳጳስ አወረሰው ፖፕ፣ ያ ፖፕ ሲሞት ለሌላ ፖፕ አወረሰው እያለ የጴጥሮስ ስልጣን አሁን ያሉት ፖፕ ጋር ነው ያለው ብለው አንድ ግለሰብ ጋር ነው ብለው ያምናሉ ማቴዎስ 16 ላይ የእኛ ጎረቤቶች ደግሞ የተሻለ ነው፣ የነሱ ደግሞ ይሻላል። ትንሽ ይከፋፈላል። ምንድን ነው ይለው ካህናቱ ሁሉ ይሄ ስልጣን አላቸው፣ የሚያስሩት የታሰረ ይሆናል፣ የሚፈቱት የተፈታ ይሆናል ብለው ፖፑ ለብቻው ያዘውን ወይም እኔ ጋር ነው ያለውን የእኛ ሀገር ያሉት አከፋፍለው ካህናት ሁሉ አላቸው ብለው ይላል። ግን የካቶሊኩንም እንተው የእኛዎቹንም እንተዋቸውና በጴጥሮስ የለም ሞቷል። ያ ስልጣን አሁን የት ነው ያለው የሚለውን ለማወቅ ማቴዎስ 18 ላይ እንሄዳለን። ማቴዎስ 18 ላይ ይሄ ስልጣን ለአንድ ግለሰብ ሳይሆን፣ ወይም ለጥቂት ሰዎች ሳይሆን የቤተ ክርስቲያን ስልጣን ነው። ያጠቃላይ የቤተ ክርስቲያን ስልጣን ነው። ያው መቼስ የማህበሩ ስልጣን ማለት ነው። ማህበሩን ግን የሚወክሉት መቼስ ወይ ቤተክርስቲያን ሽማግሌዎች ናቸው የሚሆኑት ፓስተራል ቸርች ለመኖሩ ነው የመጽሐፍ ቅዱስ ውስጥ ብዙ መረጃው የለኝም። ከአለም ጥሩ ነው፣ ችግር የለብኝም። ግን ሐዋርያት ሽማግሌዎችን እየሾሙ ይሄዱ ነበር። እና ሽማግሌዎች ቤተክርስቲያንን ይወክላሉ። ስለዚህ ማህበሩን የሚወክለው አካል በግሉ ይዞት ለምሳሌ እኔ ሽማግሌ በሆነ ሀብታሙ ሽማግሌ ቢሆን ሶስት ብንሆን፣ ይሄ ቁልፍ እኔ ጋር ነው፣ ይሄ ስልጣን እኔ ጋር ነው ያለው ብዬ ሀብታሙ ሲጣለኝ አሰርኩ ብል እሱ ደግሞ እኔም አስሬ ያለው ቢል የልጆች ጨዋታ ይሆናል ማለት ነው። ስለዚህ ማህበሩን ነው የማህበር ስልጣን ነው የቤተ ክርስቲያን ስልጣን ነው። መቼስ ደግሞ ማህበር ስንል ሙሉ ጉባኤ በመንፈስ የበሰለውም ያደገውም ያላደገውም አባል ቢሆንም፣ ግን ያንን የሚወክሉ ሰዎች እጅ ላይ ያለ ነው። እነዛ ሰዎች በጸሎት ኢየሱስን ጋብዘው ከክርስቶስ በመካከላቸው ሆኖ የክርስቶስ ኃይል ከነርሱ ጋር ሆኖ ባስተምሮ ኑፋቄ ክደት አልመልስ የሚለውን ሰው ሲለዩት ክርስቶስ የእግዚአብሔር ልጅ አይደለም ብሎ የሚክድ በመካከላችን ቢመጣ ስናስወጣው፣ እኛ ያስወጣ ነው፣ ወጣ ማለት ነው። በሰፈር ጸብ ስናስወጣው አይደለም፣ እኔ ስደብረው፣ እኔን የሆነ ሰው ቢሳደበኝ አስጠልቸው። ምክንያቱም ወንጌል ሰባኪዎች፣ የመጽሐፍ ቅዱስ አስተማሪዎች የተጠራ ነው። ልንሰደብ ነው፣ ልንዋረድ ነው፣ በስማችን ላይ ውሸት ሊወጣ ነው፣ ስማችን ሊጠፋ ነው። የሐሰት ታሪክ ካልተወራብን አገልጋዮች ልንሆን አንችልም። ግን እንዲህ የተጣላኝን ሁሉ አሰርኩ ፈታው እያለን የልጆች ጨዋታ እናደርገው። ፈታው ባታስረኝ እያሉ የሚጫወቱት ጨዋታ እናደርገው። ግን ምንድነው? ኢየሱስ የሚተባበርበት ውሳኔ የቤተክርስቲያንን ከመጠበቅ አንጻር፣ አንዳንድ ጊዜ ታውቃላችሁ ቤተክርስቲያን ውስጥ ሕግን የሚሰብኩ ሰዎች በመልካም ሥራም ነው ሰው ሚድን የሚል ሰዎች ሽማግሌ ሆነው በጸጋ ነው ሚዳ ነው የሚለው ሰው ያስወጡታል። ያ ማለት አይደለም፣ ያ ማለት አይደለም። ክርስቶስ የሚተባበረው ውሳኔ ለምሳሌ፣ እኔ ኢየሱስ ነው አማላጄ ብዬ አስወጥተውኛል። የሚያድነው ኢየሱስ ብቻ ነው ኢየሱስ ብዬ ሶስት ወር አለማቋረጥ ስሰብ ካስወጡኝ ማለት ነው፣ እንደሱ አይደለም። ግን ሌላ ሰብኬ እንትና የምትባል ጻድቅ እንትና ምናምን ጻድቅ ብዬ ስሰብ፣ ተው ወንጌል ኢየሱስ ነው እነዚህ የተገኘውን ጻድቅ ሁሉ አትስበብ ሲሉኝ አረኔ ሰብካለሁ ብዬ ኢየሱስን አልሰብክም ጻድቃንን ነው ብዬ ቢያስወጡኝ ግን እወጣለሁ። ማለት እነሱ ኢየሱስን ባለመስበኬ ካባረሩ ሰማይም ያባረኛል። ስለዚህ የምንወጣበት ምክንያት ወይም የምናስወጣበት ምክንያት ኢየሱስ የሚደግፈው መሆን፣ ውሳኔያችንን ኢየሱስ ማክበር አለበት። እኔ ጋር አንድ ሰው መጥቶ ሌላ የመዳኛ መንገድም አለ ብሎ ቢያወራ ባስወጣው ሰማይ አስወጣዋል። ግን ኢየሱስ ብቻ ነው የሚያድነው፣ ኢየሱስ የእግዚአብሔር ልጅ ነው እያለ ከእኔ ጋር ቢጣላ በሌላ ነገር በሌላ ምንድን ነው፣ በዚህ ዘመን የሚያጣላው ጥቅም አይደል? በጥቅም ብንጣላ እና ሽማግሌዎች ጋር ተሰብስቤ ውጣ ብንለው ሰውየው ሰማይ አስወጣው? እኛ በቢክ ስክሪፕቶን የጻፍነው ስሙን በቢክ ስክሪፕቶን እንሰርዛለን። ሰማይ ደግሞ በኢየሱስ ደም ነው የተጻፈው፣ ምንም የሚሰርዘው የለም። ስለዚህ ውሳኔው የማህበር ነው፣ የቤተ ክርስቲያን ነው፣ በሽማግሎች በኩል ሊፈጸም የሚችል ነው። ግን ጳውሎስ እንዳለው ጳውሎስን የሚያክለዋለ በሌለበት እንኳን የቤተ ክርስቲያን መሪዎች ተሰብስበው በቆሮንቶስ መጽሐፍ ላይ ባለው ወንድም ላይ ምንድን ነው የፈረዱበት? ምዕራፍ አምስት ላይ ባለው እኔ ባልኖርም ከእናንተ ጋር እንዳለው ሆኜ ከጌታ ከኢየሱስ ኃይል ጋር ተሰብስበን ነው የሚለው። አብዛኞቹ በዚህ ዘመን ያለው በጸብ የሚወጡ የሚያስወጡ የሚያባርሩ የሚባረሩ የቤተክርስቲያን ጭቅጭቆች ላይ የኢየሱስ ክርስቶስ ኃይል አብሮ አይሰበሰብም። ለምን? አብዛኛው ኬዝ የቤተክርስቲያን የእግዚአብሔርን ቃል የማስከበር ኬዝ አይደለም። አለ እውቀት የሚደረጉ ነገሮች ናቸው። የጥቅም ግጭቶች ናቸው። የክብር ግጭቶች ናቸው። እና ይሄ ስልጣን በዚህ ዘመን ላይ በጣም እየሰራ አይደለም ማለት ይቻላል፣ እየተጠቀምንበት። ቤተ ክርስቲያን ያላት አውቶሪቲ ቀላል አይደለም። ለምሳሌ አንድ ሰው እኛ ቤተ ክርስቲያን መጥቶ ገላትያዊነትን ቢያስተምር ከጸጋ ወንጌል ወጥቶ ወደ ልዩ ወንጌል ፈቀቅ ቢል፣ መልአክም ቢሆን እንኳን ማለት ነው መጥቶ ቢሰብክ፣ የቸርች ሽማግሌዎች የለዩት እግዚአብሔርም ይለየዋል እና እንትን ነው በጣም ጥንቃቄ ይፈልጋል። የቤተ ክርስቲያን መሪዎች እውቀቱ ከጎደላቸው ትክክለኛውን አባረው ሐሰተኛውን መድረክ ሊሰጡት ይችላሉ። ገላትያ ላይ ተጽፏል እንደዛ አይነት ክስተት እንዳለ ተጽፏል። ያን ጊዜም ይላል እስማኤል መሆኑ ነው የባራዊቱ ልጅ በጨዋዊቱ ልጅ ላይ እንደሳቀው እንዳሳደደው ይላል። ማለት የህግ አስተማሪዎች የጸጋን አስተማሪዎች ያሳድዳሉ ብሎ ጳውሎስ ነው የጻፈው። የባሪያዊቱ ልጆች የጸጋን ልጆች ወይም የተስፋውን ቃል ልጆች ያባራሉ። ዳሩ ግን ሰማይ አይቀበላቸው። ለምንድን አይቀበላቸው? እዛ ወረድ ነው የሚላል መጽሐፍ። ግን የባሪያዊቱን ልጅ ነው አስወጣት የሚለው። ስለዚህ መጽሐፉ አብሮ የሚተባበረው ከተባረረው ሰውዬ ጋር። ለምን ሲባል እነዚህ ሰዎች ድሮም የነሱ ዘመዶች ኢየሱስን ከሞክራብ አስወጥተውት ነበር እና እንደዛ በአግባቡ ከተጠቀምንበት ኃይል አለ። ሰዎችን በመጉዳት ሳይሆን፣ በሴራ ሳይሆን አለ እውቀት ሆነን ሳይሆን፣ በክፋት ሳይሆን፣ በጥቅም ግጭት ሳይሆን፣ በዝና በክብር ጥቅም ሳይሆን፣ እውነት የአባቶችን ሃይማኖት ለማስከበር የምናደርገው ነገር ከሆነ ዋጋ አለው። ማቴዎስ 18 ላይ ያ ሰፋ እያለ ይመጣል። ጴጥሮስ ላይ የነበረው በዚህ ያሰርከው የታሰረ ይሆናል የሚለውን ማቴዎስ 18 ላይ ስንደርስ ወደ ማህበር ይዞራል። ወንድም ቢበድል ሄደህ አንተ እና እርሱ ብቻችሁን ሆናችሁ ቀሰው፣ ቢሰማ ወንድምን ገንዘብ አደረከው። ባይሰማ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። አሁን መጣ። ቤተ ክርስቲያን ማለት ኤክሌሽያ ማህበር ጉባኤ ማለት ነው። ደግሞ ደግሞም ቤተ ክርስቲያንን ቤተክርስቲያን ሰምታ ያንን ወንድም ስትቆጣው ስትገስጸው ባይሰማት እንዳረመኔና እንደቀራጭ ሆነል እውነት እላቸዋሉ። በምድር የምታስሩት ሁሉ ቤተክርስቲያንን ቤተ ክርስቲያንን ስለ እውነት ስለ ጽድቅ የማይሰማት ከሆነ በምድር የምታስሩት ሁሉ በሰማይ ታስረውናል። በምድር የምትፈቱት ሁሉ በሰማይ ተፈታ ይሆናል። ይሄ ከምን ጋር የተገናኘው? ከቤተ ክርስቲያን ስልጣን። አንዳንድ ጊዜ ሰዎች ይህን ወስዱትና እንግዲህ፣ ለጥጠውት ሌላ ቦታ ሊቀጡት ይችላል። በሰማይ በምድር ያሰራችሁት በሰማይ የታሰረ ነው ተብሏል። ድህነትን አስራለሁ፣ ችግርን አስራለሁ፣ ምንን አስራለሁ ምናምን ነው የሚውሉት። ኢየሱስ ከቤተ ክርስቲያን የማህበር ስልጣን ጋር ያገናኘው ጉዳይ እንጂ እንደዚህም ደግሞ አላግባብ እንድንተኩስ የተሰጠን ጥቅስ አይደለም። እግዚአብሔር ይመስገን። ለዛሬ ጨርሰናል። እግዚአብሔር ያክብርልን፣ በቀረው እግዚአብሔር ይሙላበት። እግዚአብሔር ይመስገን ቅዱሳን ሁላችሁም ጸጋ ይብዛላችሁ። የዛሬ ፕሮግራማችንን ጨርሰናል። ጌታ ቢፈቅድ ደግሞ በሚቀጥለው እንግዲህ እግዚአብሔር ይረዳናል እንቀጥላለን ማለት ነው። አሁንም አዳዲስ የገባችሁ ቅዱሳን ካላችሁ አድራሻችንን ልንነግራችሁ እንወዳለን። የቤተ ክርስቲያናችን ኦፊሻል አካውንት የዩቲዩብ አካውንት አለ። እዛ ላይ ሙሉ ዝርዝር እና ተከታታይ ትምህርቶች የሚገኙበት ነው በእንግሊዝኛ ዳዊት ፋሲል ሚኒስትሪ ወይም ደግሞ በአማርኛ የወንጌል እውነት ቤተ ክርስቲያን ብላችሁ ቪዲዮስ የሚሉት ጋር በምትሄዱበት ጊዜ እዛ ላይ ከ300 በላይ የሆኑ ተከታታይና ዝርዝር ትምህርቶች አሉ። እዛ ጋር ገብታችሁ ብትማሩ ትጠቀማላችሁ ማለት ነው። እግዚአብሔር ይመስገን ደብየ ጸልይልንና እንጨርስ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት በቅዱሱ ልጅ በንጹሑ ልጅ በኢየሱስ ክርስቶስ በኩል ደግመን ወደፊት ቀረብን። እግዚአብሔር ሆይ ለዚህም ሰዓት ደግሞ የሚሆንን ተጨማሪ ጸጋና ምረት ከአንተ እንፈልጋለን። ቅዱስ አባት ሆይ ደግሞ ረድተህናልና እናመሰግንሃለን። ቃልን ለመወያየት ጊዜ ስለሰጠህን፣ እግዚአብሔር ሆይ መንፈስ ወደ እውነት ሁሉ ይመራል ያስተምራልና እኔና ወዳጆቼ እንለያያለን፣ ግን አንተ የማትለያቸው አስተማሪ መንፈስ ቅዱስ በውስጣቸው ወደ እውነት ሁሉ እንድትመራቸው ነገሮችን ሁሉ እንድትገልጥላቸው ወደ ብርሃን ሁሉ እንድታወጣቸው ሁላችንንም እግዚአብሔር ሆይ በብርሃነ ብርሃን እንድታሳየን ወደ መረዳት ባለጠግነት ሁሉ እንድታደርሰን በፍጻሜውም ለአንተ ክብር ለእኛም ጥቅም እንዲያመጣ በኢየሱስ ክርስቶስ ስም ጸለይኩኝ። ስለ ኢየሱስ ስለሰማህን አመሰግናለሁ። ቅዱስ አባቶች አሁንም ደግሞ እኛ እንተኛለን እናንቀላፋለን፣ ማትተኛ ማታንቀላፋ የእስራኤል ጠባቂ እኔ የተኛው እንቀላፋው እግዚአብሔር ደግፎኛልና ነቃሁ እንዳለ ይህንን ምሽት ይህን ጊዜ ላንተ ሰጣለሁ። በየአገሩም ላሉት እግዚአብሔር በየስፍራው ላሉት በአካባቢያቸውም ደግሞ እግዚአብሔር ቀን ለሆነላቸው እግዚአብሔር በሰላም ወጥቶ የሚገቡበትን ጸጋ፣ ምሕረት እንድትጨምር በኢየሱስም ጸልያለ። ለነሱና ለነሱ ለእነሱና ለእነሱ ለሆኑት ሁሉ እግዚአብሔር ሆይ ልዩ ጥበቃ እንዲደረግ እግዚአብሔር በደም ምልክት እግዚአብሔር አርማ ሆኗቸው ወጥተው እንዲገቡ በክፍሉ እንዲጠበቁ በአየር ላይ ካሉ አለቃ ፈቃድም ስለሰወርካቸው አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የዘላለምን ሕይወት ስለሰጠህ በሚቀጥለው ዘላለም ደግሞ በማይጠፋ ክብር ስለምታኖረን እስከዚያው ደግሞ ልባችንን በክርስቶስ ፍቅር እንድትደግፍ በልጅ ፍቅር እንድትጠብቅ እግዚአብሔር ከዕለት ዕለት ኢየሱስን በማፍቀር በመወደድ ለእኛ ያለውን ፍቅሩን በማወቅ ፍቅራችን እንዲጨምር መውደዱን በማወቅ መውደዳችን እንዲጨምር በእርሱ ፍቅር ለእኛ ባለው ፍቅር ላይ የተመሰረተ ፍቅር ደግሞ እንዲኖረን በኢየሱስ ስም ጸልያለሁ። ክብሩ ለአንተ ይሁን። እግዚአብሔር ይመስገን። ጸጋ ይብዛላችሁ ቅዱሳን። ጠዋት ጸልና ነገ ጠዋት አራት ሰዓት በኢትዮጵያ ሰዓት አቆጣጠር የመንፈስ ቅዱስ የጸጋ ስጦታዎች እና የመንፈስ ቅዱስ ፍሬ በሚል ቲክቶክ ላይ የጀመርነውን ትምህርት እንቀጥላለን ማለት ነው። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ ይሁንላችሁ። ባይ ባይ፣ ሰላም፣ ቻው